በዚህ ቃል ክፍል ላይ በምንመለከትበት ጊዜ እግዚአብሔር አምላክ አንድ ቀን በጣም ኑሮ ባልተሳካበት ሁኔታ ሳለች ሁሉ ነገር በጨለመበት ሁኔታ ሳለች ሁሉ ትመራለች። እንደ አጋጣሚ እግሯ ይመራል፣ የሚመራው ኪሳራ ወዳለበት ሳይሆን በረከት ወዳለበት መለክታለ። ዛሬ ማታ ደጇን ቆለፍኩ፣ በሩን ዘጋው፣ ከዚህ አይወጣም፣ የሱ ነገር በዚህ ይቆማል ብሎ እጁን ሰብስቦ የሚጠበቁ ሟርተኞች ይስሙ። ለነ መለክታለ እግዚአብሔር አምላክ ከዚህ ጉባኤ መካከል ለ23 ሰው እጁን ባፍ የሚያስችን በሬ ገብቷል ዋለ በጣም የሚገርማችሁ ነገር ሩት እንዳጋጣሚ ምክንያቱም የታሰበ አጀንዳ አይደለም። በሰውኛ ሙሴን ከተመለከታችሁ ምዕራፍ ሶስት ላይ ደንስ እንመለከት። እናቷ ሶስት ወር ብቻ ነው ሸሽገቻው እና የሚሆነው አታ ወደ ወንዝ ዳር ወዛ ስታስቀምጣት እንዳጋጣሚ የኛ መላካችን ቸራ ምላክ ነው ለክዳን ልጆች እንዳጋጣሚ በሬ ይከብታል። በጣም የሚገርማችሁ ነገር ሙሴን ሶስት ወር ብቻ ነው ሸሽገቻው። ከዛ በላይ አቃታት። እኔ አልችልም፣ ከሞተ ይሙት ነው ያለችው። ምክንያቱም አንዳንድ ጊዜ የሰው እርዳታ የሰው ይገዛ የሆነ ጊዜ ይቋርጣል። እናንተ ያሲ ተቋረጥ ለምንድነው የተቋረጠው ለምንድነው የዘገኝ ሲልከን ብሎክ ያደረገኝ ብለ ግራ እንዳትጋባ ዞር ስትል አምላካዊ መልስ ስለሚያገኝ አንድ በር ሳይሆን ደብል የሆነ በር ይከፍትልሃል በጣም የሚገርማችሁ ነገር ይቺ ኖሃማዊ ሴት የነበረች ሩት እንደ አጋጣሚ እግሯ ወደ እርሻ ነው የሚሰማራው። ወደ እርሻ ሲሰማራ ኪሳራ ወዳለበት እርሻ አይደለም እግሯ የተሰማራው፣ በጣም በረከት ወዳለበት፣ በጣም የሷ ነገር ተውቦ ተስተካክሎ በእግዚአብሔር እጅ አጀንዳ ወዳለቀበት ምዕራፍ እግሯ ተመራ። በጣም የሚገርማችሁ ነገር ቃርሚያ ለመቃረም ስትወጣ፣ ቃርሚያ ማለት ሰው የተጠቀመው ሰው ለራሱ የሚያስፈልገው ነገር ካገኘ በኋላ ነው የምትወጣው። እና እሷ ስትወጣ ኦሬዲ ኑሃ ምን ታያለች? ከዛ ኑሃምን አልወጣችም እና

አንዳንድ ጊዜ ሰው እንዲህ ነው ምለው። ሁል ጊዜ ቸርች ስለሚገባ ቸርች ልማዳዊ አድርጎ ነው የሚገመተው። ቸርች ልማዳዊ አይደለም። ቸርች ሁሌ ልንገባ እንችላለን። እጣ የሚወጣበት አንድ ቀን ነው። የራሴን እጣ ለማየት ሁሌ መሄድ ትችላለን። አስፈላጊ ነገር ነው ደግሞ መሄድ አለብኝ። አንዳንድ ጊዜ እናንተ አዘውትሮ አድርጋችሁ በአንድ ሬ ሲጸልዩ መሰለቼት የለበትም። በጣም ደጋግሜ አዘውትሮ መጸለያ አለበት መልስ እስከምታገኘው ድረስ ና እቺ ሴት እንደ ለማዳዊ ቤት ነው የቀረችው። አነሆ ነው ባኬ ሄደን ለሆዳችን የሚበቃ ነገር ይዘን አይደለም የምንመለሰው እየሄደን ለእጃችን ለሆዳችን የማይበቃ ቤታችን፣ ልጆቻችን የማይበቃ ነገር ነው ይዘን የምንመነሰው፣ ትላለች ሃምን ቤት ላይ ቁጭ ብላ። አንዳንድ ሰው ሰባት ዓመት ዲአሁን ልትል ትችላል። እንደ አጋጣሚ በሩ ሲከፈት አንድ ዓመት ላይ ባለጠጋ የምትሆነው እግዚአብሔር አምላክ እንዳጋጣሚ በር ይከብትልል። እግዚአብሔር አምላክ እንዳ ጋጣሚ ምንጭ ይከብትልል። እግዚአብሔር አምላክ እንዳ ጋጣሚ ደጅ ይከብትልል። አንድ ያመነ ሰው ጮሆ አሜን ይበለኝ ከኔ ጋር ለኖሃምንም ባል የሚዘመደው ከአብሜሌክ ወገን የሆነ ኃያል ሰው ስሙ ቦኤዝ የተባለ ሰው ነበረ። ሞዓባዊቱ ሩት ኖሃምንን በፊቱ መጎስ የማገኘውን ተከትዬ እህል እንዲቃረም ወደ እርሻ ልሂድ አለቻት። እርሷም ልጄ ሆይ ሂጂ አለቻት። ሄደችም ከአጫጆችም በኋላ በእርሻ ውስጥ ቃር እንደ አጋጣሚ የአብምልክ ወገን ወደ ነበረው ወደ ቦኤስ እርሻ ደረሰች። እነሆም ቦኤስ ከቤቴልም መጣ። አጫጆቹም እግዚአብሔር ከእናንተ ጋር ይሆናላቸው፣ ነርሱም አሜን እግዚአብሔር ይባርኪ ብለው መለሱለት። ቦኤስም በአጫጆቹ ላይ አዛዥ የነበረውን ሎሊዮን ይህች ቆንጆ የማናት አለው። የአጫጆቹም አዛዥ ይህችማ የሞአብ ምድር ከኖሃማን ጋር የመጣች ሞአባዊት ቆንጆ ናት። እርሷም ከአጫጆች በኋላ በነደው መካከል እንዲቃ ያረምና እንዲለቀም እባክህ ፈቅድልኝ አለች። መጣችም ከማለዳው ጀምራ እስካሁን ድረስ ቆይታለች፣ በቤትም ጥቅት ጊዜ እንኳ አላረፈችም አለው። ቦኢዝም ሩትን ልጄ ሆይ ተሰሚያለሽን? ያለሽን ቃርሚ። ለመቃረም ወደ ሌላ እርሻ አትጂ፣ ከዚያም አትላወሺ። ነገር ግን ገረዶችን ተጠጊ፣ ወደሚያጭዱበትም ስፍራ ተመልከቺ፣ ተከታያቸውም። እንዳያስቸግርሽም ጉብዛዝትን አዝዣለሁ። በተጠማሽም ጊዜ ወደ ማድጋው ሄደሽ ጉብዛዝቱ ከቀ ድዋት ውሃ ጠጪ፣ አላት። በግንባሯም ተደፍታ በምድር ላይ ሰገደች። እኔንስ ለመቀበል በምን ነገር በፊት መጎስ አገኘው እኔ እንገዳ አይደለም አለችው። ይላል። ዋናው ለመካፈል ያሰብኩት የቃል ክፍል ቁጥር ሶስት ላይ ያለው ቃል ክፍል ነው። በዚህ ሩት መጽሐፍ ላይ ሰፋ አድርገን እኛ በምንመለከትበት ጊዜ የሶስት ሰው ሕይወት ተኮር ባለ መልክ የእግዚአብሔር ቃል ይናገራል። አንደኛ ኑሃሚን፣ ሁለተኛ ሩትን፣ ሶስተኛ ደግሞ እንዳጋጣሚ የተገነኘ ቦኤዝ የተባለ ሰው ነው የምናገኘው። በዚህ ቃል ክፍል ላይ በምንመለከትበት ጊዜ እግዚአብሔር አምላክ አንድ ቀን በጣም ኑሮ ባልተሳካበት ሁኔታ ሳለች፣ ሁሉ ነገር በጨለመበት ሁኔታ ትነሳለች ሁሩ ትመራለች። እንደ አጋጣሚ እግሯ ይመራል። የሚመራው ኪሳራ ወዳለበት ሳይሆን በረከት ወዳለበት መለክታለ። ዛሬ ማታ ደጇን ቆለፍኩ፣ በሩን ዘጋው፣ ከዚህ አይወጣም የሱ ነገር በዚህ ይቆማል ብሎ እጁን ሰብስቦ የሚጠበቁ ሟርተኞች ስሙ ለእኔ መለክታለ። እግዚአብሔር አምላክ ከዚህ ጉባኤ መካከል ለሃያ ሦስት ሰው እጁን በአፍ የሚያስጭን በሬ ገብታለዋል ዋ ነው ለእኔ ነው የሚል አንድ ሰው ጮሆ አሜን ብሎ ይቀበል። በጣም የሚገርማችሁ ነገር ሩት እንዳጋጣሚ፣ ምክንያቱም የታሰበ አጀንዳ አይደለም። በሰውኛ እንዳጋጣሚ የሚለውን ቃል ሰፋ አድርጌ ለእናንተ ትንሽ ሊያብራራቸው ይፈልጋሉ። ሙሴን ከተመለከታችሁ ምዕራፍ 3 ላይ ደንስ ስንመለከት እናቷ ሶስት ወር ብቻ ነው የሸሸገችዋና የሚሆነው አታ ወደ ወንዝ ዳር ወዝዳ ስታስቀምጣት እንዳጋጣሚ፣ የኛ መላካችን ቸራ መላክ ነው። ለክዳን ልጆች እንዳጋጣሚ በዴ ከብታ ወይኔ ታዋ ነው በእናት ዋሰዳሚ እኛ ባክ አንተ ምንም ባይኖር የክዳን ሰው ነህ። እንዳጋጣሚ በዚህ አመት በር ይከፈታል። በጣም የሚገርማችሁ ነገር ሙሴን ሶስት ወር ብቻ ነው የሸሸገችው። ከዛ በላይ አቃታት። እኔ አልችልም ከሞተ ይሞት ነው ያለችው። ምክንያቱም አንዳንድ ጊዜ የሰው እርዳታ፣ የሰው እገዛ የሆነ ጊዜ ይቋረጣል። እናንተ ያ ሲቋረጥ ለምንድን ነው የተቋረጠው? ተቋረጣው ለምን እንደሆነ የዘገኝ ሲልክን ብሎክ ያደርገኝ ብለህ ግራ እንዳትጋባ። ዞር ስትል አምላካዊ መልስ ስለሚያገኝ አንድ በር ሳይሆን ደብል የሆነ በር ይከፍትልሃል።

በጣም የሚገርማችሁ ነገር እቺ ኑሃማዊ ሴት የነበረች ሩት እንዳጋጣሚ እግሯ ወደ እርሻ ነው የሚሰማራው። ወደ እርሻ ሲሰማራ ኪሳራ ወዳለበት እርሻ አይደለም እግሯ የተሰማራው፣ በጣም በረከት ወዳለበት፣ በጣም የሷ ነገር ተውቦ ተስተካክሎ በእግዚአብሔር እጅ አጀንዳ ወዳለቀበት ምዕራፍ እግሯ ተመራ ነው። ሲባጋና ተዋዋ ይቀባክ አንድ መልአክ ታለ ሊተነብይ በእናድረቱ በኢየሱስም፣ እነዚህ እግሮች መልአክ ታለ፣ ይህ ዓመት እስከሚዘጋ ድረስ እነዚህ እግሮች በበረከት ላይ ይቆማሉ። በባለ ጠግነት ላይ ቆማለሁ። እየተራመዳችሁ ለእናንተ የተባለ ነገር በእግራቸው ላይ ይገባሃል። አንድ ሰው ጮኸዋ አሜን ይበለው ከኔ ጋር። በጣም የሚገርማችሁ ነገር እግሮ እንዳጋጣሚ ነው ያወጣችዋ። እንዳጋጣሚ ቃርመ ነው መተቃረመ ቃርመ ማለት ታውቁታላችሁ። ገጠር ላይ ሁሉ ሰው እዚህ ጋር ቢያንስ ቢያንስ ኦሎሞስ አንድ ከሃያ አመት ቃርሚ የምለው ነገር የሚለቅሙት ይገባሉ። አንዳንድ ጊዜ ከቤት የተወለዱ ወጣቶችም አንዳንድ የስራ ምናምን ሁኔታ ያልተመቹ ሰዎች ቃርሚ ለመቃረም ወደ እርሻ ነው የሚገቡት። አባቱ ካጭደ በኋላ ያ የእርሻው ባለቤት አጭዶ ከጨረሰ በኋላ ያንን ቃርሚ አለመቃረም ማለት ነው ያ ማለት ምን ማለት መስላቸው ሌላው የመጠጠውን ሌላው የጠጣውን ሌላው የቀመሰው

በጣም የሚገርማችሁ ነገር ቃርሚያ ለመቃረም ስትወጣ ቃርሚያ ማለት ሰው የተጠቀመው ሰው ለራሱ የሚያስፈልገው ነገር ካገኘ በኋላ ነው የምትወጣውና፣ እሷ ስትወጣ ኦሬዲ ኖሃ ምን ታያለች እዛ ኖሃ አልወጣችም፣ እና ቤት ላይ ቁጭ ብላ አቃለው ባክ እንደ ድሮ አመንታ ነው የምትለው። አቺ ኡማር ሳ አመንታ ነዛሪያ ፈ ነና ናአፔ ጉየንደያ ካንቲዳ ላይታ ነና ካሊ ደቃንገታፈ አሜን ይጋዳ ባሳ እግዚአብሔር አምላክ እንዳጋጣሚ በሬ ይከብታል። አንዳንድ ጊዜ ሰው እንዲህ ነው የምለው፣ ሁል ጊዜ ቸርች ስለሚገባ ቸርች ልማዳዊ አድርጎ ነው የሚገምተው። ቸርች ልማዳዊ አይደለም። ቸርች ሁሌ ልንገባ እንችላለን። እጣ የሚወጣበት አንድ ቀን የራስን እጣ ለማየት ሁሌ መሄድ ትችላለን። አስፈላጊ ነገር ነው ደግሞ መሄድም አለብኝ። ብዙ ጊዜ እኛ የምናመነው አንዴ ካልተሳካ ተመልሶም እንደማይሳካ አድርገህ ነው እኛ የምናስበው። ኖ ኖ፣ እንደዛ አይደለም። መንፈሳዊ ዓለም ላይ ትግል ነው የሚያስፈልገው። ሳታቋረጡ ጸልዩ። አንድ ዳኛ ነበር፣ ለሰው የማይፈራ ለእግዚአብሔር የማይፈራ ምን ማለት መሰላቸው? ለሰው የማይፈራ ለእግዚአብሔር የማይፈራ ዳኛ ነበር ማለት ሁል ጊዜ እኔ ጌታ ፊትን ፈልጉ የእግዚአብሔር ፊትን እናንተ መጠማት አለባችሁ ማለት ነው። ለሰው የማይፈራ ለእግዚአብሔር የማይፈራ ዳኛ ነበረ። አንድ ቀን አንድ መብልየት ከባለጋራዬ ጋር ፍርደኝ እያለች አያለ ቀን አስቸገረች ነው የምለው። 18ኛው ምዕራፍ ሄዳችሁ ስትመለከቱበት ጊዜ ሉቃስ ወንጌል ላይ የሚገርማችሁ ነገር አያለ ቀን ሲያስቸግራት፣ ይቺ ሴት ሁል ጊዜ እየመጣች ከማስጨነቅ ይልቅ እኔ ዛሬ ለዚቺ ሴት ይፈርዳል አለሆና ይህ እግዚአብሔር የማይፈራ ሰውን የማይፈራ ዳኛ ነው። የኛ አምላካችን እግዚአብሔር እኛን ነው የሚሰማ። ለዛ ነው እግዚአብሔር ቃል እብራዊ መጽሐፍ ላይ ደግሞ ስንመለከት መከራን ቀሰ የሄደ ካህን ስላለ መከራ ለሚቀበሉት የማይራራ ካህን የለም ነው ምለው ዕብራውያን መጽሐፍ አራት ላይ ደንስ ስንመለከትበት ጊዜ ምን ማለት መሰላቸው? አንዳንድ ጊዜ እናንተ አዘውትራ አድርጋችሁ በአንድ ር ሲጸልዩ መሰለቼት የለበትም። በጣም ደጋግሜ አዘውትራ መጸለይ አለበት መልስ እስከምታገኘው ድረስ ና እቺ ሴት እንደ ለማዳዊ ቤት ነው የቀረችው። አንኖ ነው ሄደን ለሆዳችን የሚበቃ ነገር ይዘን አይደለም የምንመልሰው፣ እየሄደን ለእጃችን ለሆዳችን የማይበቃ ለቤታችን ለልጆቻችን የማይበቃ ነገር ነው ይዘን የምንመልሰው ትላለች። ኖሃ ምን ቤት ላይ ቁጭ ብላ ደግሞ ሩት በጣም አመነች። ሙጥኝ ያለ እምነት ነው ያለው። እንደ ሰው የተወዛገበ እምነት የለም። እግዚአብሔር ይጎበኘኛል፣ እግዚአብሔር ይባረከኛል የሚል ሙጥኝ ያለ እምነት ነው የነበረ እና አንድ ነገር አሰበች። እኔ ዛሬ እሄዳለሁ አለች፣ አልቀርም አለች። ዛሬ የኔ ቀን ነው። የሚወጣ እጣ አለ፣ የሚመጣ በረከት አለ፣ ከኔ ጋር የሚገናኝ ስኬት አለ፣ ከኔ ጋር የሚገናኝ ምንጭ አለ። አምናለሁ። እኔ የእምነት ሰው ነኝ። የሚወላወል ሰው አይደለም። ኢላይ ላይ እምነት አለ። ትላንትና የመጣው በእምነት ነው። ዛሬም የሚኖረው በእምነት ነው። ነገውን የሚያስቀጠል እምነት ነውና ያ ቀን ዛሬ ቀን ነው ብላ ወስና ወጣች። እንደ አጋጣሚ ወክ ታደርጋለች እርሻ ውስጥ ላይ ወክ እያደረገች እንደ አጋጣሚ ነው ምለው ሶስተኛ ቁጥር ላይ ያዳችሁት ስትመለከቱ እንደ አጋጣሚ ነው አጋጣሚ ምሎን በጣም እጅግ አስገራሚ ነገር አንዳንድ ሰው ሰባት ዓመት ዲያውን ሁሉ ልትል ይችላል። እንደ አጋጣሚ በሩ ሲከፈት አንድ አመት ላይ ባለጠጋ ነው የምትሆን እጅን ከፍ አርግ የሲብ ከተሪ እንደ አጋጣሚ ትከበራል። አሜን መልእክታ ለእንደ አጋጣሚ ትከበራል። አውጃለሁ እንደ አጋጣሚ ትከበራል እግዚአብሔር አምላክ እንደ አጋጣሚ በር ከብትልሃል። እግዚአብሔር አምላክ እንደ አጋጣሚ ምንጭ ከብትልሃል። እግዚአብሔር አምላክ እንደ አጋጣሚ ደጅ ከብትልሃል። አንድ ያመነ ሰው ጮሆ አሜን ይበረ ከኔ ጋር አጠገብ ያለው ሰው ጨበጥ አርግ ያዝና፣ እንደ አጋጣሚ የሚከፈት በር አለ ብለው ታምናለ። እንደ አጋጣሚ የፈውስ በር ይከፈታል። እንደ አጋጣሚ የስራ በር ይከፈታል። እንደ አጋጣሚ የአገልግሎት ብር ይከፍታል። እንደ አጋጣሚ የሚያስፈልጊ ባጀት ይመደባል። አንድ ያምነ ሰው ጮሆ አመ አንዳንድ ሰው በረዥም አመት ቆይታና ካሁኑ ከሚኖረው ህይወት ጋር ራሱን ያዛምዳል። እንደሱ አይደለም። እግዚአብሔር እኛን የሚለወጠው እግዚአብሔር እኛን የሚቀይረው ከረዥም ዘመን ቆይታ ጋር ምንም አይነት ለእግዚአብሔር ጉዳይ አለው። እግዚአብሔር የዛሬ ልብ ያያል፣ የዛሬ ውስጥ ያያል፣ የዛሬ ማነት ይመለከታል። ዛሬም በእግዚአብሔር ቤት ነው ያለው፣ በእግዚአብሔር ደጅ ነው ያለው። ምች ነው እኔ በር የሚከፈተው ብሎ ለሚጠበቅ ሰው ዛሬ ማታ መለክታለ። አሜን ብለህ ስትመለስ ደብል የሆነ በር ተከፍቶ ይጠብቃል። ኔ ጋ አሜን ያጋ ቢወ ኦሶ ቦታ ንና አሆ በረ የራሲንየራስህን የቤተሰቦችን የሁሉን የዘጋ ማንም ሳይከፍተው ዋናው ብርቱ መዝጊያ አውቆ ተከፈተ እንደሚል በአንድ አመንታ ለአንድ ሰው ብዙ በሮች ተከፈቱለት አንድ ሰው ጮሆ አመን አንዳንድ ሰዎች እንደ አጋጣሚ የሚታይ ግልፍ በእጃቸው ሲገባ ያለው። አንዳንድ ሰዎች እንደ አጋጣሚ ሲከበሩ አያለው። አንዳንድ ሰዎች እንደ አጋጣሚ በራስ በሆነ ጎጆ ላይ ሲበረኩ ያለው። አራት በአራት በሆነ ክላስ ላይ ግራ ቀኛ ረጅም ዘመን የኖራችሁት ካላችሁ መልእክት አለ ባለዘገየ ጊዜ በጣም በሚያስደንቅ መልኩ። በሰው አይደለም በራሲ ላይ ጌታን ታመሰግናል። በሌላ ላይ ደስ ያላችሁ ሰዎች ለእናንተ መልእክት አለ እንደ አጋጣሚ የሆነ በር ይከፈታል።